ታዋቂ አሁን ወያኔ ታዋቂ ሰው ነው የምትይዝ፣ ታዋቂ ታደርጋለች። እንደ ቴዎድሮስ ካሳሁን ደግሞ ትመለምላለች። እንደ እስክንድር ነጋ ፌመስ ታደርጋለች፣ ግን ትመለምላለች። እንደ ዘመነ ካሴ ቅስቅሳ ሰው እንዲከተል ታደርጋለች፣ ግን መልምላለች። እንደ ሀብታማ እያለው ሰው እንዲያውቅ ታደርግና በውስጥ ግን መልምላለች። አየው፣ ጠዋት አማራ ይሄን አያውቅም። የኢትዮጵያ ኦሮሞ ይሄን አያውቅም። ያሻቦ ነጋዴ አምጥቷል። አሁን 1.6 ሚሊዮን ህዝብ አሉ። ሲገባ ግን ሰባ ሰው ነው የሚያየው። በጣም ብዙ ሆነ ከተባለ አንድ ሰው ተመልከት። አንድ ነጥብ አምስት ሚሊዮን ተከታይ ያለው ያሻቦ ነጋዴ ነው። ያ ሆን ተብሎ ነው፣ እንደ ሀብታም አክት እያደረገን የመጣ ለምን? መንሱር ጀማል ምንም ነገር የለው ባይ ዘ ወይ ሀብታም አርገው ሲያመጡት ለምንድን ነው እንደዚህ አድርገው ያመጡት? ሽቶ እየነፋ ነው የመጣዋለ ዋይ መንሱር የት ነበር? አረብ አገር ነበር። የት ነበር? አፍሪካ አገር ነበር። የት ነበር? አሻቦ ነጋዴ ነው። ምንም ገንዘብ የለውም። መኪና ተከራይቶ የፌሳር የሚሰራ ልጅ ሂዱሃ መኒ ሃው ካምስ ሚሊዮኔር ነኝ አለ። ስርዓቱ ያስቀመጠው ነው። በእንደነዚህ ነዚህ አይነት ሰዎች ነው የኢትዮጵያ ሀብት ንብረት መኒላውንደሪ ይሰራባቸዋል በነ መንሱር ጀማል ምን ይላውንደር ይሰሩበታል። አንድ ሀብታም ፈጠሩ። ማንደያስ እንደምባለው አማራ ፒፕል ጋድ ላፍ። ጄኖሳይድ ዲስፕላስመንት። ዌር ዝ ኢየሱስ ዌር ዝ ጂሰስ ዌር ዝ አላህ ዌር ዝ ሙሐመድ። ሪሊጅን ኢዝ አን ኦፒየም። ዳስ ዋይ ፖለቲሽንስ

ስለዚህ ኢየሱስ ያድናል ሲልህ ከምንድን ነው የሚያድን? ብለው ኢትዮጵያው ከረሃብ፣ ከስደት፣ ከመገዳደል፣ ደም ከመቀዳዳት፣ ዘረኝነትን ከማጉላት፣ ከመሰዳደር፣ ከረሃብ፣ ከርዛት፣ ከመጠማት፣ ከጦርነት፣ ከባርነት፣ በአንደኛው ትኩረ ዘመን ከመሸጥ አማራ፣ ዊች ዋር ዩ ፕሪፈር፣ የቱን ነው የምትመርጠው? ማቴሪያሊስቱን ማራ ዘራፊ ቄስ፣ ዘራፊ ፓስተር፣ ዘራፊ ኡስታ ኡስታ ዘራፊ ሼክ፣ ዘራፊ ሃይማኖተኛ አይኖሩም። ማቴሪያሊስት ስትሆን እነዚህ ሪሊጂየስ ሊደርስ ይጠፋሉ፣ ብን ብለው ይጠፋሉ። ምክንያቱም የሚበሉት የላቸው ወደ ስራ ይመለሳሉ። እኛውን ቄስን አጥግበናል፣ ካህን አጥግበናል፣ ሼክ አጥግበናል።

ወርቁ ስለበለጠ እኮን ታሳድዱት። ወርቁ ስለበለጣችሁ እኮን የአማራ ሀብታሞች እንዲጠፋ የምትፈልጉ ወርቁን እኮ አብይ ብቻ ለም እንዲጠፋ የሚፈልገው ህዋት ብቻ ለም የአማራ ሀብታም በሙሉ እንዲጠፋ ይፈልጋል። ቢካዝ በአንድ በአስር ዓመት ውስጥ ከየት እንደመጣ ይታወቅ። ዱዩኖ አባት ዋትሳፕ ዱዩኖ አባት ቲክታክ ዚስ ፓወርፉል ሚዲያ። አለም እንደዚህ ነው ወንድሜ ስለዚህ እየመጣህ ኢየሱስ ያድናል አትበልኝ። ኢየሱስ ሊያድን አይች ከረሃብ ከስደት አላዳንም። ምን አገባህ ስለ ርዕሱ፣ ምን አገባህ እኔ የምሰራውን አውቃለሁ። እኔ ጋ ውሸት የሚባል አንድ ፐርሰንትም ስለሌለ እውነታ ነው፣ ሀንድረድ ፐርሰንት ለየትኛውን ብሔር ተብሎ የሚዋሽ ነገር ስለዚህ ሞጣን ማንኛውም ሰው አይጠላውም፣ ማንኛውም ሰው አያጠፋውም፣ ማንኛውም ሰው አይወደውም፣ ማንኛውም ሰው አይጠላውም። ስለዚህ ሞጣን እየመረረህ እየጣፈጠ ደግሞ ትሰማለህ። ሞጣን እየተቃጠልህ እያቃጠለህ ትሰማለህ። ምንም የምትገፋው ሰው አይደለም። እያሳቀህ ትሰማዋለህ። እውነታው ግን መራራቅ ነው። አንጀት ግን ያላውሳል። ግን ትስቃለ። ብዙም ይናደዳለ። ብዙም ይደግፋለ። ብዙም ይስቃለ። ሳቁ ግን የእውነት ሳቅ አይደለም። የእውነት ሳቅ አይደለም። እየመራራው ነው የሚስቀው። ያስቀዋል ግን ውስጡን በርበሬዋለሁ ብሮክ አርጌዋለሁ። አእምሮ ሁሉ ተፈረካክሷል። እመነኝ። እኔ ጋር አትሂዱ እየተባለ የሚቀሰቀስ ለምን ይመስላል? መረጃ ሰው እንዳያገኝ ነው እውነታ እንዳያገኝ። ንግግሩ እኮ ምንም ነገር ስህተት የለውም ለምን ይመስላል? በሞት አቀራኒው ሚሊዮን ሰው የከፈተ ለምን ይመስላል? ሊቀ ሊቃውንት ብዬ ሚሊዮን የከፈተ ለምን ይመስላል? አሁን ደግሞ በሺዎች ደግሞ አማራ 25 ብር የመጣ አንደኛው ትልቁ ነገር የእኔን ተመልካች ለመውሰር ነው። አስራ ስድስት ቦታ ነው የሚከፈተው ያደረ ላይም እያስተላለፉ እውነተኛው የዕለቱ አጀንዳ ህዝቡ እንዳይሰማው እየወተናው አወናበደ የሆነ ቦታ እንዲቀመጥ ማለት

ኮፕሊንግ ሸራሉ ታብታብ አር ለዚህ ነው አምስት ሺህ ጌመር ጌም ላይ ጨዋታ ላይ ገንዘብ ለመስጠት አምስት ሺህ ሰው ካገኘህ ጤነኛ አይደለም ያ ሰው። ጤነኞች ሁለት ጌም ተጫዋቾችና ሶስት ቲፎዞች ናቸው። ያ ሁሉ ያ ሁሉ ነው ተቆጥሮ ዛሬ ኢትዮጵያ ቁጥሯ የኢትዮጵያ ቁጥር ዛሬ መቶ ሀያ ሚሊዮን ደርሷል የተባለ እኮ የሁሉ ተቆጥሮ ነው።